እናቴ ስትሞትብኝ ወደ ሁለት ጊዜ አየሁኝ። በጣም ተጨንቄ ያለሁኝ ለሰው ማማከርም ፈራሁኝ። አተለፈኝ በአላህ የእናት መሞት ወይም ደግሞ በጣም የምንወዳቸው በህይወታችን ላይ ተጽዕኖ የሚፈጥሩ ሰዎች በሞት ማጣት እነሱን ኸይር ነው። በተለይ ይርነቱ ደግሞ እነሱን አጣን በማለት ከፍተኛ ድምፅን በማሰማት ሙሾ በማውረድ። ለቅሶ ከሌለበት ማለት ነው፣ ሰብር የሚደረግበት ከሆነ ወይም በውስጥ ዋጥ የተደረገ ሀዘን ላይ ብቻ ከተሆነ ኸይር ነው። ምንድነው ታዲያ ትርጉሙ ህልሙን? የመጀመሪያው ትርጉም በህልሙን ያየው ሰው እና በእናት መካከል ከባድ የሆነ ጥሩ የሆነ ግንኙነት መኖርን በጣም ትልቅ የሆነ ፍቅር ውዴታ በእናትና በልጅ መካከል መኖርን ነው የሚያመላክተው። ከዛ ተጨማሪ ደግሞ ህልሙን ያየው አካል ያላገባ ከሆነ የትዳር ህይወት፣ ከዛ ውጭ ደግሞ በስራ ላይ በትምህርት ላይ ወይም ባለበት ሁኔታ ላይ ውጤታማ ሊሆን የሚችልበትን መንገድ አላህ ቀጣ ያለውን ህይወቱን አላህ ስሙ ተዓላ ሊያስተካክልለት እንደሚችል ማመላከቻ ጭምር ነው። ሌላው ጭንቀት ነው። አንዳንድ ጊዜ ጭንቀት ነው። አጣታለሁኝ ወይም ያህን አካል አጣዋለሁ የሚል ጭንቀትም ሊሆን ይችላል። አላሁ አለም አላህ እናታችን ያቆይላችሁ፣ እናቶቻችንን አላህ ያቆይልን። ሰላም ዓለይኩም ወራህመቱላሂ ወበረካቱ።